ማንም ማንም ሃይማኖት ላይ አፉ መክፈት አይችልም። ሲሄዱ ሄዱ አይመለከታል። ሲኖሩ ኖሩ እሰየው፣ ደስ ይላል። ጉዳዩ ከቅጥረ ቤተክርስቲያን እንዳይገቡ የታገዱ መሆኑን ስለ መግለጽ ይሆናል ይላል። ስለ እንዳልክ አንድ መረጃ አይቻልም። ድምፅ ልንሆነ ይገባል። ስላጠፋ ነው ድምፅ የምንሆነው። ለማን ድምፅ እንደምንሆነ ራሱ እንወል። ማን ማንን ነክቶ ነው ድምፅ የሚሆነ? የአዲስ አበባን ታወት በድፍረት እያወጡ እያወጡ ክብር በጎደለው ሁኔታ ዝም ብዬ እንዲሁ እንደዚህ በኩርቱ ፌስታል አንጠልጥዬ አራት ኪሎ ላይ ብከምረው ምንም አያደርገኝም። የኦርቶዶክስን አልባሳት ለብሳችሁ ማንን ነው እየነቀፋችሁ ያለ በማስር ነው ቁጭ ያለ መርበብተ ሰሎሞምን እንደዛ አይነት ያለው አካሄድ ያለው መጽሐፍ ነው። እሺ፣ እንዲያው ቤተ ክርስቲያን ይሄ የኔ መጽሐፍ አደለም ካለች እውነት ለመናገር በጣም ተጠያቂ ናት። 100 ፐርሰንት ተጠያቂ ናት። ምድረ ጉርጋጽ እየመጣ እየተነሳ አዋቂ አይሁን ታዋቂ ምን ምንድን ነው የማይለግለት ነገር እየጠመጠመ ካባ እየለበሰ መሪ ጌታ ነኝ እያለ መጋቢ ነኝ እያለ ህዝቡን የሚያደነጋግ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን አገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንዴት ቆያችሁ? እንግዲህ ዛሬ ደግሞ በአዳዲስ መረጃዎች አብረናችሁ እንቆያለን። ሰሞኑን በየሶሻል ሚዲያው ላይ እየተዘዋወረ ያለው የቤተ ክርስቲያን ነካሾች፣ በልቶ ካዦች ብዙ ናቸው እና ያው እናቃቸኋለን እነማን እንደሆኑ እንዲሁም አንዱኛው በጣም የሚገርመው ከምኔ አድጎ ከምኔ ፕሮቴስታንት ሆኖ ከምኔ ፓስተር ሆኖ ከምኔ ተጠምቆ ከምኔ ደግሞ የኦርቶዶክስ ቤተ ክርስቲያንን ካጂና ነኪ የሆነ በጣም የሚያሳዝን እንዳልክ ጂኤቲቪ ላይ የምንከታተለው የነበረ በራሱ አንደበት ደግሞ የቤተ ክርስቲያን ዲያቆን ነኝ ሲል የነበረ አሁን ከእምነቱ ወጥቶ ጭራሽ እምነቱን ነቃፊ፣ እምነቱን አሰዳቢ፣ እምነቱንም ደግሞ ተናጋሪ ነቃፊ ሆኗል እና ይሄ ነገር በጣም የሚያሳዝን በየቱዩብ ላይ በየቲክታክ ላይ በየፌስቡክ ላይ የሚለቃቸውን ነገር አይተናል እናቃለን። እንደው በምታመልኩት ፍጡር ብሎ እስከሚለን ድረስ ይሄ ደግሞ ሊሆን የማይገባ ገና ከመብቀሉ በጣም ያበጠ በጣም ያበጠ እዩኝ እዩኝ እያለ ስለዚህ ለራሱ ስርዓት ሊይዝ ይገባል። ይህ እንደዚህ ሆኖ መንግስትም ዝም ስላላለ ስም በማጥፋት ደግሞ ስለተያዘ በጣም ነው ይሄ ሂደት መቀጠል እንዳለበት። ቤተ ክርስቲያኗ ላይ ማንም ሰው እንዳልበላ እንዳልጠጣ ከወጣ በኋላ ማንም የማንንም መንቀፍ አይችልም። የራሱን ይቀጥል፣ አይመለከተንም። ግን ዝም ብሎ በመጣለት እየተነሳ እንቧከረየው ማለት አይችልም። ለምን በልቶባታል፣ ኦርቶዶክስ ቤተ ክርስቲያን እንግዲህ አድጎባታል፣ ኖሮባታል ይሄ የእናትን ጡት ነካሽ እንደሚባል ነው። ቢሄድ ቢሄድ እንኳን ነቀፋውን ምን አመጣው? እኛ ምን አገባን? የሄደ ይሄድ፣ ያለ ይኖር። ነገ ማንም ሊሄድ ይችላል። ግን የሄደበትን ሳይሆን የሚነቅፉት ነገር ነው ብዙም ሊዋጥልን ያልቻለው ምንም። ይሄ አይሁድ እንደማለት ነው። ክርስቶስን የገደለው የገዛ አብሮት የነበረ አብሮት የበላ አብሮት የጠጣ አይደለ? በሰላሳ ዲናር አሳልፎ የሰጠው። ስለዚህ እንዳልክ እንዲያውም ከሱ በጣም እየባሰ ሆኗል ና ትንሽ ቢረጋጋ እንዲያውም ደግሞ እንደ ህግ መጠየቁ በጣም ያስደሰተን ሲሆን፣ መምህር ደረጀ ነጋሽ ዘወይንዬ ከዚህ በፊት ሰርቶታል። በህግ መጠየቅ አለበት እያለ ሲጮህ ነበረ። በህግ መጠየቅ አለበት ብሎም እንዲያውም ደግሞ ቅጣቱንም ሊቀበል ይገባል። ማንም ማንም ሃይማኖት ላይ አፉ መክፈት አይችልም። ሲሄዱ ሄዱ፣ አይመለከተንም። ሲኖሩ ኖሩ። እሰየው ደስ ይለናል። የእነሱ መሄድና መምጣት የሚያጎለው ነገር የለም ከድነትና ከህይወት ጋር ከራሳቸው ጋር የሚያገናኘው ነገር ከሌለ በስተቀር። እንደዚሁም ደግሞ አንዳንዶቹ በጣም እየተከተሉ አብረው እነመሪ ጌታ እነ መሪ ጌታ ደህና ናችሁ። ግን ምን አለበት በቃ የቤተ ክርስቲያንን ስም ይዛችሁ ባታጠፉ። ቢያንስ እኮ ኦርቶዶክስ ለሌላው ሃይማኖት መቆየትም ሆነ መኖር መሰረት ነች። ልናከብራት ይገባል። ልንወዳት ይገባል። ምንም እንደው ይሄ ጥለን ሄደናል ብለን እንቧ ከረየው ባንል እንደ ተፈታ ጥጃ መዝለል እንግዲህ ያው አንድ ቢላዋ ጥጃ ይበቃታልና እንደ ተፈታ ጥጃ ባን ዘል ጥሩ ነው። በጣም ደግሞ ያሳዘነኝ እነ መሪ ጌታ ሚስጥረ መዝገቡ እንደዚሁም ደግሞ መምህር ጌታ መሪ ጌታ ጽጌ ስጦታው፣ ስትታዩ ትልቅ ትመስላላችሁ፣ ስትታዩ ደግሞ በደንብ እውቀትም ያላችሁ ይሄ ካለ እውቀት እየወጣችሁ የምታቧርቁት ነገር በቅዳሴው ላይ መቀለድ ምንድን ነው እየሆናችሁ ያላችሁት? ይሄ በጣም አግባብ አይደለም። በጣም የሚያሳፍር ስራ ነው እየሰራችሁ ያላችሁት። ግን የሚገርመው ነገር ደግሞ እነዚህንም ሕግ ይዟቸዋል። ሕግ እንግዲህ ደግሞ የሚሰጠውን ውሳኔ እንሰማለን። ግን አሁንም ቢሆን ስለ እንዳልክ አንድ መረጃ አይቻለሁ። ድምፅ ልንሆነው ይገባል። ስላጠፋ ነው ድምፅ የምንሆነው። ለማን ድምፅ እንደምንሆኑ ራሱን እንወቅ። ማን ማንን ነክቶ ነው ድምፅ የሚሆነው? አንዳንድ እኮ ድምፅ የሚኮንለት ሰው ማን ነው ብሎ መጀመሪያ በደንብ ማጥናት አለብን። ትክክለኛ መስመር አደለም እየሄደ ያለው ማንም ቢሆን ትክክለኛ መስመር አደለም እየሄዱ ያሉት። ልንመልሳቸው ተው ልንላቸው ሲገባ እንደገና ደግሞ ድምፅ ልንሆናቸው፣ ይሄ እኮ አይሆንም። ጭራሽ ጥላሸት እየቀባን ነው የምንሄደው። ጭራሽ እየተሸካከርን ነው የምንሄደው። ተው ተመለስ። ይሄ ነገር ልክ አደለም። ወደ ሃይማኖቱ ተመለስ። እሱ የራሱ ምርጫ ነው፣ ግን የማንንም ነገር መንካት መብት የለውም እንዳልክ እንደ ታዋቂ እንደ አዋቂ ልትሆን አልቻልክ። በጣም ነው የሚገርመኝ። እንዴ ክርስቶስ እኮ ዝቅ ብሎ ነው አደለ እንዴ ራሱን በመስቀል ላይ ራሱን የጣለው። እንደው የእውነት እንደው የእምነት ውስጥ ተከታይ ብትሆን ስለ ሌላ ነገር ምን መናገር አስፈለገ? ምን ምን መንቀፍ አስፈለገ? የበላህባትን ቤተ ክርስቲያን፣ ያደግክባትን ቤተ ክርስቲያን፣ መጽሐፍ ቅዱስ ያስተማረችን ቤተ ክርስቲያን፣ ስለ ክርስቶስ መንገድ ያሳየችን ቤተ ክርስቲያን፣ ስጋና ደሙን የወሰድክባት ቤተ ክርስቲያን ቅድስት ድንግል ማርያምን አይከብድም አይከብድም። ቅድስት ማርያም ድንግል ብትኖር ክርስቶስን አገኘን። ስለዚህ እናቱን ካላከበረን እንዴት ነው ሌላ ነገር ላይ ገብተን ዝም ብለን በቃ የምንፈተፍተው? መጀመሪያ ቁጭ ብለን እናንብብ፣ እንማር እግር ስር ሆነን። እኔ ደግሞ በጣም እየገረመኝ ታዋቂዎች ስትሄዱ ፊት ወንበር ይሰጧችሁና ካለ እውቀት ነፃ ሆናችሁ የምትበጠብጡት ነገር አትበጥብጡ፣ አትበጥብጡ። እንደ የራሳችሁን እንችላችሁ ከሄዳችሁ ራሳችሁ ሂዱ። ምንም አይነት ነገር ወደኛ አታምጡ፣ አትበጥብጡ፣ ራሳችሁን ቻሉ። በቃ ድነናል ካላችሁ ዛው። ድናችሁም ጠፍታችሁም ከሆነ ለራሳችሁ ዛው፣ አይመለከተንም። ግን የምንለው ነገር የነበራችሁበትን ቤት የበላችሁበትን ቤተ ክርስቲያን አትንቀፉ፣ አትናገሩ። ወጭት ሰባሪዎች አንሆን። መሄዳችሁ ሳይበቃ መንቀፋችሁ መንቀፋችሁ ሳይበቃ ደግሞ ማቋሸሻችሁ ካንተ አይጠበቅም ማለት ቁጭ ብለህ ራስህን። ይሄ በጣም የፈጠነ ነገር ቶሎ ነው የሚቀጨው። መፍጠንህ ራሱ በጣም ለራስህ ቁጭ ብለህ ልታየው። አጠገቡም ያላችሁ እነ ፓስተርም ሆናችሁ እነ ምንም ሆናችሁ ምከሩት። ኦርቶዶክስ ነች እኮ ለእናንተ ቤተክርስቲያን መሰረት። ስለዚህ አትናገሩ። በቃ የማንንም ነገር አትንቀፍ አትናገር። አሁንም ቢሆን ፍርድ ላይ ማነው ህግ እጅ ላይ ብትሆንም ህግህንም እየተከራከርክ ቢሆንም እምንነግርህ ነገር አዋቂ ሁን ታዋቂ ሳይሆን አዋቂ ሁን እንዳዋቂ ቁጭ ብለህ መጽሐፍ ቅዱስ የምታንበው መጽሐፍ ቅዱስ አንብብ ምን ይላል የሚለውን ነገር እይ ትሁት ካልሆንክ መቼም እንደማትድን ነው የምነግርህ ይሄ እምቡር እምቡሩ አይጠቅምም መዝለሉ አይጠቅምም ለመሰበር ካልሆነ መሪጌታ መሪጌታ እንኬት ነው ያመጣችሁት መሪጌታ ብሎ መጋቢ ማነው የሰጣችሁ? ከየት ነው ያመጣችሁት? ተሐድሶ ማለት መልካችሁ ያልታወቀ ከኦርቶዶክስ ይሁን ከምን እንደሆናችሁላ ልናቃችሁ አልቻልም። ስሙን ከየት ነው ያመጣችሁት? ይህንን የምንሰጠው ኦርቶዶክሳዊ ቤተ ክርስቲያን ነች። አለባበሱንስ ከየት ነው ያመጣችሁት? ተሐድሶና ፕሮቴስታንት ይህንን ስም አይሰጥም። በቅድሚያ ይህንን ስም አይሰጥም። ስሙንና ካባውን ለብሳችሁ የምትነግዱት ምን ማለት ነው? ንገሩን እስቲ ከየት ናችሁ? እንወቀው። ከየት ወገን ናችሁ? እንደገና መንግስትስ እንዴት ነው ይሄንን ሁሉ ካባ ለብሰው ሲንቀሳቀሱ እስከ አሁን ድረስ ከየት ናችሁ፣ ወዴት ናችሁ ያልተባለ። አንድ ምዕመን ወይም ቤተክርስቲያን የሾመችው ሲንቀሳቀስ የራሱ መታወቂያ ነው። ሊቀ ትጉሃን፣ መሪጌታ፣ መጋቢ፣ እንደዛም የሚለውን ነገር የምንሰጠው እንግዲህ እንደዛ ተብሎ ግን በየሚዲያው እነ መሪ ጌታ እነ ሊቀት ጉሃን እነ ረጠው እነ መጋቢ የኦርቶዶክስን አልባሳት ለብሳችሁ ማንን ነው እየነቀፋችሁ ያላችሁት? በማስር ነው ቁጭ ያላችሁት። ስለዚህ ራሳችሁን ልታዩ ይገባል። የማንን ካባ ለብሳችሁ ነው የምትቀድሱት? የማንን ካባ ለብሳችሁ ነው የምትዘምሩት? ካባችሁን አውልቁ። በቃ በእንደዚህ አይነት ነገር አትምጡ። ካባችሁን አውልቁ። እናትን ጠልቶ ልጅን ወዶ የለም እኮ ወይም ልጅን ወዶ እናትን ጠልቶ የለም የኦርቶዶክስን ነገር ልብሷን ወስደን ቃሏን ወስደን ስሟን ወስደን ጭራሽ መንቀፍ እናንተ መሪ ጌታም አይደላችሁ መጋቢም አይደላችሁ? ምንድን ናችሁ ቆም ብላችሁ አስቡ አሁንም መንግስት ባለው ነገር ሁሉ ተከታትሎ ህግ የህግ ባለሙያዎች የሰጣችሁት ነገር በጣም ደስ የሚል ነው። ኢኦቲሲ ላይ እያየሁት ነበርና በጣም የሚገርም ደስ የሚል ነገር ነው። ይቀጥል። ገና ደግሞ ብዙዎች አላችሁ። ቀን እስከሚመጣ እየጠበቅን ያለ ነው። ቀን አደል ይህንን የሚያመጣው ጊዜ ደጉ። ይህንንም ማሳይት ሆናል። ማንም እየተነሳ ቤተክርስቲያን ላይ እጁንም አፉንም መክፈት አይችልም። አፋችሁን አትክፈቱ። ይሄ ለከት ይኑረን። ህገ ህሊና የሚባል ነገር አለ። የምናደርገውን ነገር በህገ ህሊናችን ፈጣሪን ባንፈራ በህገ ህሊናችን እናድርግ። ማላ የሆነች ማንን ታም ያለሽ አይነት ነገር ነውና እባካችሁ፣ አሁንም ህግ ይዟችኋል፣ ህግ ይዳኛችሁ፣ ህግ ይዟችኋል። ከህግ በላይ ምንም ነገር ስለሌለ አይ ብትሉ ግን ኦርቶዶክስ ላይ እየተሰነዘረው ያለው ዱላ ከዚህ በላይ ይበቃል። ምላሽ ስንሰጣጥ ሌላ ቀያሜ ሌላ ንግግር ውስጥ ሌላ ጸብ ውስጥ ከምንገባ፣ በፕሮቴስታንትም ያላችሁ እባካችሁ እነዚህን ሰዎች መላ በሏቸው። እኛ እኮ ወንድምናት ማማቾች ነን፣ በምንም እንለያይ። እኛ እኮ ስንት ተሳስበን የኖርን ምድረ ውርጋጥ እየመጣ እየተነሳ አዋቂ አይሁን ታዋቂ ምን ምንድን ነው የማይለይለት ነገር እየጠመጠመ ካባ እየለበሰ መሪ ጌታ ነኝ እያለ መጋቢ ነኝ እያለ ህዝቡን የሚያደነጋግር እናንተን ቤታችሁን አጥሩ፣ ምዕመናችሁን አጥሩ፣ ምን እየሰሩ እንደሆነ ጠይቁ፣ ተከታተሏቸው። ሲጠፉ መልሷቸው። ማንም ላይ እጃቸውን ሲዘረጉ ሲሰነዝሩ ዝም አትበሉ። ይሄ ከሆነ እንግዲህ ትምህርቱ አላቅ ግን በሚፈነጩት ላይ እራሳችሁም ተሰባስባችሁ የሆነን አስቁሙ። የማይጠቅም ነገር ነው፣ አስቁሙ። ማንም ማንንም አይንካ። እኛ የምንፈልገው ሰላም ነው። ከዛ በኋላ ግን ማንም የማንንም ሲነካ ማንም ሰው ዝም አይልም፣ ዝም አልልም፣ ዝም አንልም። ለምን በቃ መነካት የሌለበት ነው የተነካው። በአገር በሃይማኖት በእናት ቀልድ የለም። ይሄንን ሁላችንም ጠንቅቀን እናውቀዋለን። ስለዚህ አላዋቂዎችን ሰብስባችሁ ሀይ በሏቸው። ከዚህ በኋላ ለሚቀጥለው ነገር አሁን ተጀምሯል። ይሄኛው እስከሚያልቅ ድረስ እናየዋለን። ከዚህ በኋላ ግን ደግሞ ብዙዎች አላችሁ፣ ጊዜና ቀን የሚጠበቅላችሁ፣ ዝም ብላችሁ እንደመጣችሁ የምታወቁ። ስለዚህ ራሳችሁን ቆም ብላችሁ እዩ። እንዳልክ እንግዲህ ብትመለስ ከዚህ በኋላ ራስህን ብታይ፣ እነ መሪጌታ መሆናችሁን እነ መጋቢ ራሳችሁን ብታዩ፣ ይቅርታ ብትጠይቁ። እውነት እናንተኛ የያዝነው ነገር ልክ ነው ካላችሁ ስቲ ይቅርታ ጠይቁ። በጣም አስተውሉ። ከዚህ በኋላ ዝም ብላችሁ አትነዱ። ህግ ይዟችኋል። ለሌላው መንገድ አትሆኑ። ለሌላውም ሌላ መንገድ አታሳዩ። ስለዚህ ሁላችሁንም ህግ ይዳኛቸዋል። ከዚህ በኋላ ምንም ነገር ግን መስማት አንፈልግም ይበቃቸዋል። ኦርቶዶክሳውያን ላይ አፋችሁን መክፈት፣ ቤተክርስቲያን ላይ እጅ መጠቆም፣ በቅዳሴዋ መቀለድ በጣም ነው የሚያስጠላው። በጣም በጣም በጣም አብረህ ገብተህ ዲያቆን እንዳልነበርክ አብረህ ገብተህ ከአባቶች ጋር እንዳልበላ አብረህ ገብተህ ብዙ ነገር እንዳላደረግክ ስጋና ደሙን እንዳልወሰድክ ምን ማለት ነው እንደዚህ እና በጣም ሊታሰብበት ይገባል። አሁንም በህግ የህግ ባለሙያዎች በዚህ ጉዳይ ላይ ዝም ማለት የለባችሁም። እረፉ መባል ያለበት እረፉ መባል አለበት። አቁሙ መባል ያለበትን አቁሙ ማለት አለባችሁ። ህግ ፊት መቅረብ ያለባቸውም ህግ ፊት መቅረብ አለባቸው። ለሌላው መማሪያ ነው። በአንዱ እኮ መቀጣጫ ቢሰጥ ኖሮ ይሄኔ ዋንም ማንም እየተነሳ አይናገርም ነበር። ስለዚህ ይሄ ነገር በጣም ሊስተካከልና ሊቀጥል ይገባል። በጣም የሚገርምና አስገራሚ ዲያቆን ምህረት ጋር ሊሄድ እስቴ በጣም ነው የሚገርመው። ዲያቆን ምህረት ስለዚህ ይሄ ነገር በጣም ሊስተካከልና ሊቀጥል ይገባል። በጣም የሚገርምና አስገራሚ ዲያቆን ምህረት ጋር ሊሄድ እስቴ በጣም ነው የሚገርመው። ዲያቆን ምህረት ብዙ ያነጋገረ ከእውቀቱ ከማንነቱ፣ ከትህትናው እኔ በጣም ነው የገረመኝ። ሌሎቹ ለስድብ ሲቀናቸው እሱ እንኳን አንድም ክፉ ነገር ከአፉ አልወጣ። ስለ ደሙና ስለ ስጋው በጣም ሲያስተምር የነበረው ነገር ለሁላችንም ትምህርት ነው የሚሆነው። ለሁላችንም ክርክሩ ያው የክርስቶስ ስጋና ደሙ ላይ ነው። የክርስቶስ ስጋና ደሙ ደግሞ ድነታችን ነው። ያው ይላልቃሉ ቃሉ ስለ ስጋው ደሜንና ስጋዬን ያልወሰደ እንደማይድን ይታወቃል አይደል? ስጋውና ደሙን ከወሰድን የዘላለም ህይወት አለ። እንደዛ ግን በጣም ሲከራከሩት እንዲያውም ዲያቆን ሄኖክ እየጻፈው ጽሁፍ አለና በጣም እየገረመኝ ነበረ እያየሁትኝ። እሱን ፌስቡክ ላይ ገብታችሁ ማየት ትችላላችሁ። ሚያዝያ ሶስት ላይ የጻፈዋለ 2017። አሁን በጣም በጣም በጣም የሚደንቅ ነገር ነው የጻፈው ይህ ልጅ። እኔ በጣም ገርሞኛል። አባቶች ራሳችን የምናይበት አዋቂ ነን ባዮች ራሳችን የምናይበት ነው የሚሆነው ለምን ስለ አንድ ነገር እውቀት ሳይኖረን ተነስተን እየተከራከረን እየደበላለቅ ነው? ነው እኛም የተደበላለቀብን ጥርት ያለ ነገር ማስተማር መቻል እራሱ በእውነት እኔ በጣም ነው የገረመኝ። ስለ ቃሉም ሳይሆን ስለ ስጋና ደግሞ ሲያብራራላቸው የነበሩት ስንት ሃይማኖት በተደረደረበት ካቶሊክ ነበሩ፣ ፕሮቴስታንቶች ነበሩ፣ ተሃድሶዎች ነበሩ። እነዛን ግትር አድርጎ እነዛን በደንብ እስከሚበቃቸው ድረስ ያስረዳቸው መረዳት፣ እኔ በጣም ነው የገረመኝ። አንዳንዴ እውቀት ሳይኖረን ጫፍ ይዘን በድፍኑ ግራ የምናጋባ ሰዎች ይህንን ነገር ልናየው ይገባል። ቃሉ ምን ይላል? ቃሉ ምንድን ነው? ይህንን እስቲ አስተምሩን፣ እኛ ምንማር። ቃሉን አውቀን ለክርክር ብንሄድ ለሌሎቹም መልስ እንሆናለን። በጣም ነው የሚገርመው። ለሌሎቹም ደግሞ ትምህርት እንሆናለን። እኔ በጣም ስለገረመኝ ነው ያነሳ ነው ተብሏል፣ ብዙ ብዙ ተብሏል። ሶሻል ሚዲያዎቹ ሁሉ ሲቀባበሉት ነበረ። ለእኔ ግን ጀግና አብያዋለሁ። ዲያቆን ሀይሌ እንዲያውም እዚህ ጽሁፉ ላይ በእንግሊዘኛ ጽፎት ጉድ ቱ ሚት ዩ ብራዘር አሉና፣ አንተን ብሎ ምህረት መአት ሆንክብን እንጂ ታገኙታላችሁ ጽሁፉ ላይ እንደማለት ነው ብሎ ጽፎታል፣ እንጂ ጽፎታል። እና ማአት በቃ ማአት የሆነባቸው በእውቀቱ ስለተገለጠ ነው። እንደገና እነሱ ሲሳደቡ እየተሳደቡ አልነበረም፣ በቃል ነበር የሚያብራራው። ቻሌንጅ ማድረግ መቻል፣ በእግዚአብሔር እውቀት መሞላት። እኔ በጣም ነው የገረመኝ። ለነገሮች ሁሉ ስንከራከር በእግዚአብሔር እውቀት ተሞልተን መሆን አለበት። ከየትኛውም ጋር ስንከራከር የቃል እውቀት ካለን መመለስ እንችላለን፣ መናገር እንችላለን። እኔ ግን ጉደኛ፣ ተአምረኛ ዲያቆን ነው በእውነት በእውነት በቃ ይሄ እርክት የምትሉበት የእግዚአብሔር ነገር ያለበት እውቀት ሞገስ አብሮ ሲጨመር ምን ያህል እግዚአብሔር ተቀባይነትን እንደሰጠው በጣም ተምሬያለሁ። ይበል የሚያስብለው ዲያቆኖቻችን እውቀታችሁ ምን ያህል ነው፣ እግዚአብሔር ይወቀው። መምህሮቻችን እውቀታችሁ ምን ያህል ነው፣ እግዚአብሔር ይወቀው። እኔ እውቀቴ ምን ያህል ነው፣ እግዚአብሔር ይወቀው። ግን እኔ በምህረት በዲያቆን ምህረት በጣም ተደንቅ ያለሁኝ ጉድ ያባባለ ያነጋገረ ራሳቸውም ሌሎች ቤተ እምነቶችንም ራሳቸውን እንዲያዩ ያደረገ፣ በቃ በክርስቶስ በስጋና በደሙ ምንም አይነት ቀልድ እንደሌለ ዋናው ድነታችን እሱ እንደሆነ በደንብ ስላስረዳን በደንብ ደግሞ ስለተሟገተ፣ በቃ ኦርቶዶክሳውያን እንደዚህ አይነት ድንቅ መምህራን አራት አምስት ቢኖረን፣ እንደነዚህ አይነት ጀግኖች ዲያቆናት አራት አምስት ቢኖረን ማንም እየተነሳ አይፈነጭ። ማንም ማንንም ቻሌንጅ ማድረግ ይችል ነበር። ስለዚህ ይሄ ዲያቆን ለእኛም መማሪያችን ነው። ካለ እውቀት አስሩ ጋር እየገባችሁ እንደዚህ ነው እንደዛ ነው የምትሉ ቁጭ ብላችሁ ራሳችሁ ነው። በእውቀት መመላለስ አሳይቶናል። በእውቀት መሞላት አሳይቶናል። በእውቀት መመለስ አሳይቶናል። ወደ ስድብ ሲመለሱ እንኳን እሱ ወደ ስድብ አልሄደም። በጣም ነው እኔ የገረመኝ። አንድም ቃል ከስድብ አልወጣም። እናየዋለን እና መማሪያችን ስለሆነ እጅግ አድርገን እናመሰግናለን። እግዚአብሔር እውቀቱን ጨምሮ ጨምሮ ይስጥህ። ሁላችንም ደግሞ በእግዚአብሔር ቃል እንድንሞላ የእግዚአብሔርን ቃል እያጠናን ማንኛውም ሃይማኖት መጥቶ ቻሌንጅ ሊያደረገን ሲል ለዛኛው ነገር ምላሽ መስጠት እንድንችል እግዚአብሔር ይርዳን። የዛሬውን በዚህ አበቃው። እንግዲህ ማረፍ ያለባችሁ ኦርቶዶክሳውያን ላይ እጃችሁን የምትዘረጉ ቤተ ክርስቲያን ላይ ሌላ ሌላ ነገር እያላችሁ የጥላቻን ወሬ እንዳልበላችሁባት የምትዘሉ እረፉ፣ ተጠንቀቁ። ለምን ለሁሉም ጊዜ ስላለው። የዛሬም በዚያ ያበቃው። እንግዲህ አብሬያችሁ የቆየሁትኝ ሰናይት ነበርኩኝ። መልካም ጊዜኝ ተመኘው። ሰብስክራይብ፣ ሼር እንደዚሁም ደግሞ ሀሳባችሁን እየጻፋችሁልን አብራችሁን እንድትሆኑ ከወዲሁ እጠይቃለሁ። መልካም ቀን እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት